አብይ አህመድ ዘንድ የሚወራው ልንገራችሁ፣ ፕሮፓጋንዳ የፕሮፓጋንዳ ለበላቸው ማለት ነው። ፕሮፓጋንዳ ለበላቸው፣ አሁን ቴክኖሎጂ ታጥቅ ያለው መጀመሪያ የምገለው ደብረጽዮንና ኢሳያስን ነው የምገላቸው። እንዴት ነው የምትገለው ሲባል፣ ቴክኖሎጂ አለኝ የምረ ነው። ሲሪየስ ጉዳይ ለማወራ ቴክኖሎጂ ነው ምነግራቸው ሚያወራው ቴክኖሎጂ፣ የግለሰቦች ፌስ ሪኮግናይዝ የሚያደርግ የሆነ ነገር ይገጠምለታል ሪኮግናይዝ ያደረግ፣ ስለዚህ ኩሽና ቤት ቢገቡም ሽንት ቤት ቢገቡም ቢሮ ውስጥ ቢገቡም መዝናኛ ቤት ቢሄዱም ያ ቴክኖሎጂ ፊታቸው ፊታቸው ኦልሬዲ አይደንቲፋይ ስላደረገው ስለለየው፣ ሄዶ ተከታትሎ፣ ሄዶ ጋማ ይላቸዋል በቃ ሄዶ ይገላቸዋል፣ ይላል። እንዴት ነው ያደረገው? እስራኤል የኢራን ጀነራሎችን እንዲሁ መኝታ ክፍል እያሉ ምናምን ክፍል እያሉ የገደለቻቸው መጀመሪያ በዚህ ቴክኖሎጂ ነው እና የእስራኤል ቴክኖሎጂ ነው እና እስራኤል ትሰጠኛለች ምን ችግር የለው። ይሄ በጣም ውድ ቴክኖሎጂ ቢሆንም ለእኔ ስጭኝ ብዬ ትሰጠኛለች። ስለዚህ አይደንቲፋይ የኢሳያስን ፎቶ አይደንቲፋይ እናደርጋለን። የደብረጽዮንን ፎቶ አይደንቲፋይ እናደርጋለን። ከዛ የገባች የሆነ ነገር እኔ ስልከው የትን ፈልጋ ምናምን ያሸተቱ ማለት ነው ሄዳ ታጠቃቸዋለች።